ሰላሙ አሌይኩም ረላ አቡረክ ትብቻናሌ ተከታታዮች በሙሉ ደህና ናቸው? ደህና ናችሁ? እንዴት ናችሁ? ከኔ ጋር ሰላም ነኝ፣ አልሐምዱሊላህ እናንተ እንዴት ናችሁ? ማለች እንዴት ነው ሰሞኑን፣ በጣም ጠፍቻለሁ። እኔ የለውም ነበረ ምንም ምክንያት የለኝም፣ በኔትወርክ ምክንያት ነው። ኔትወርክ ትንሽ ያስቸግራል። አንዴ ላይፍ ላይ ገብቻ ነገ እላችኋለሁ ኔትወርክ እንደሆነ ምክንያቱ ማለት ነው። ሌላ ምንም ምክንያት የለም። በጣም ሰላም ነኝ፣ ስራም እየሰራሁኝ ነው። እና ደግሞ ከዚህ በፊት ስራዬን ባስተዋወኳችሁ መሰረት ብዙዎቻችሁ እየገባችሁ እያዘዛችሁ ነው። አልሐምዱሊላ እና ደግሞ የተወሰኑ እቃዎች ዛሬ ማሳያችሁ ይኖራሉ። የአንድ እህት ትእዛዞች ናቸው ማለት ነው። እሷ እዚሁ ጃማናት እና በነጻ ትራንስፖርት አድርሼላታለሁ ማለት ነው። በዛው እሷ ያዘዘቻቸውን እቃዎች ዋጋቸውን እነግራቸዋለሁ። እናንተ ማወቅ የምትፈልጉት ወይም ማዘዝ የምትፈልጓቸው እቃዎች ከሆኑ በዛ ዋጋ ታውቃላችሁ። እስከ መጨረሻ ድረስ ቪዲዮውን ተከታተሉ። ከዛ በፊት ሰብስክራይብ ያላደረጋችሁኝ እህቶች እና ወንድሞች ካላችሁ ሰብስክራይብ አድርጉኝ። እቃም ማዘዝ የምትፈልጉ ከሆነ እዚሁ ጃማ ደግሎ ከሆናችሁ በነጻ ትራንስፖርት የምትፈልጉት ቦታ ላይ ወይም ለምትፈልጉት ቤተሰብ አደርሳለሁ ማለት ነው። ከጃማ ውጭ ለሆናችሁ ደግሞ በራሳችሁ ትራንስፖርት በተመጣጣኝ ዋጋ ወደ ምትፈልጉት ቦታ ልካለሁ ማለት ነው። ብዙ አጋጣሚ የሪባን አበባ ማዘዝ የምትፈልጉ ስፍራ፣ የቡና ስፍራ፣ ፈርኒቸር እቃዎች፣ ቴሌቪዥን፣ ፍሪጅ ሁሉንም የሚያካተተ እቃ አደርሳለሁ ማለት ነው። እናንተ የሚጠበቅባችሁ በዚህ ስልክ ቁጥር ማናገር ብቻ ነው። ለማንኛውም የዛሬዎቹን ትእዛዝ እቃዎች ከነዋጋቸው ልንገራችሁ። ወደ ቪዲዮ ኒድ ለች እዚህ ጋር ደስ ባለ ሰባት ሴሪ ዲስት ነው ያለው ሰባት ሴሪ ነው ይሄ ዋጋ ስድስት ሺህ አምስት መቶ ብር

እዚህ ጋር አንድ ነጥብ አምስት ሊትር ናት እቺ። 750 ብር 1.5 ሊትር ሻይ በራድ ናት እቺ። ትልቋ ተንጠልጣይ ናት፣ ትንሽ አይደለችም። እዚህ ስዕሉ ላይ የምትታይ ትንሽ ትመስላለ፣ ትልቁ ተንጠልጣይ ናት። የዚህ ዋጋ ደግሞ በፎቶ አስቀምጥላችኋለሁ ምን አይነት ጀበና እንዳለው ረጅሙ ነው ይሄ ይሄ የዚህ ዋጋ ደግሞ 3800 ብር። በመቀጠል እዚህ ጋር የሾርባ ሳህን ነው። እንሰተውም ምክንያቱም ድጋሜ ለመቋጠር ማለት ነው። ያው የሶርባ ሳህን ታውቃላችሁ። እነዚህ ሹሯማ ከለሮች ናቸው። ስልሳ አምስት በር ምታዋት። ይቺ ባሌ የቆሻሻ ማስቀመጫ ባሌ ናት። በጣም ነው የምታምረው። ነገራችን ላይ መያዣም አላት። መስቀል ብትፈልጉ፣ በዚህ መስቀል ትችላላችሁ። ከዛ እዚህ ጋር ፌስታሉን ካስገባችሁ በኋላ ይሄ ለፌስታሉ መያዣ የሚሆን ነው ማለት ነው። መልሳችሁ ትገጥሞታላችሁ። ይሄ በጣም ታምራለች። የዚች ዋጋ ደግሞ 250 ብር እና እዚህ ጋር ሁለት ጭልፋ አላት። ይሄ መቶ ብር ቀይ ጭልፋ ማለት ነው። እዛ ይሄኛው ደግሞ 180 ብር እና እዚህ ጋር የእንቁላል መንቻ 180 ብር። ከዛ እነዚህን ሶስት ሴሪ በአንድ ላይ ሶስት መቶ ብር። በመቀጠል እዚህ ጋር ማንከሽከሻ፣ ትልቁ ማንከሽከሻ መቶ ሃምሳ ብር እና የድስት ማስቀመጫ ረጅሙ ማለት ነው ይቺ 300 ብር 180 ብር ነው የሸኳት። ከዛ በሚቀጥል እዚህ ጋር የሳሙና ማስቀመጫ ይቺ ሃምሳ ብር እና ተንጠልጣይ ይሄም የራሱ ማስቀመጫ ያለው ልክ ፎቶ ላይ እንደምታዩት በአረንጓዴ ከለር ነው። ይሄ ይችላል አሳያችሁ ማስቀመጫው ይህ ይመስላል። ከዛ በመቀጠል እዚህ ጋር ይሄ እንደዚህ ኮምፕሊት ነው ማለት ነው። የዚህ ዋጋ ደግሞ 1800 ብር። ልጅቷ ስትረትቢ ፎቶ ላኪልኝ ብላ የነበረና ፎቶ እያነሳው ቪዲዮ ነው ረሳውት። የሳሙና ማስቀመጫ 50 ብር። ከዛ በመቀጠል አራት ተነባባሪ ፊትለፊት የምታዩት ለፍሪጅ ማስገቢያ የሚሆን ሺ 500 ብር። የቆሻሻ ማፈሻ 150 ብር እና ደግሞ ይሄንን ፊትለፊት የምታዩት መጥረጊያ 150 ብር። መወሎሊያ 250 ከዛ የእቃ መደርደሪያ 580 ብር አድርጌላቷለሁ። ይህን ማሳብ እቃዎች እነዚህ ናቸው። ዋጋቸውንም እንደነገርኳችሁ ነው። በተመጣጣኝ ዋጋ ነው ማደርሰው። ደሴ ኮምቦልቻ፣ ሌላ ቦታ ከሚሸጥበት ዋጋ ምንም የሚያንስም የሚበልጥም ነገር የለውም። እንደውም ያነሰ ቢሆን እንጂ ማለት ነው። ጃማም ያለውን የቤት ዕቃ እቃ ዋጋ እንዲሁም ደግሞ ደሴ ኮምቦልቻ፣ አዲስ አበባ የሚሸጥበትን ዋጋ እያነጣጠራችሁ ነው ከኛ የበለጠ ዋጋ ያለውን እንዲሁም ደግሞ እኛም አስበልጠን ከሆነ ከነሱ ዋጋ አነጻጽራችሁ መምጣት ትችላላችሁ። ሚዲያው የተመቸ ነው። በዛ ላይ ደግሞ የራሳችን ንግድ ፍቃድ ስላለን አስተማማኝ የሆነ ነው። ንግድ ፍቃዳችንን አይታችሁ መታወቂያችንን አይታችሁ ማዘዝ ትችላላችሁ ማለት ነው። ይህን ለማሳየት ደግሞ እኛ ፍቃደኛ ነን። ስለዚህ እናንተ እርግጠኛ የሆናችሁበት ቦታ ማዘዝ ትችላላችሁ። እኛ ጋር ስትመጡም እርግጠኛ የሚያደርጋችሁን ነገር ጠይቃችሁ መውሰድ ትችላላችሁ። እናንተ የሚጠበቅ ያለባችሁ በዚህ ስልክ ቁጥር ማናገር ብቻ ነው። ከዛ ደግሞ የምትጠራጠሩበት ነገር ካለም ደግሞ በግልጽ መጠየቅና እኛም ደግሞ ልናስረዳችሁ ፈቃደኛ ነን ማለት ነው። ስለዚህ መንገዱ ሁሉም ነገር ክፍት ነው። ምንም የሚያሳስባችሁ ነገር የለም ማለት ነው። እና የዛሬው እቃ ይህን ይመስላል። እናንተም እዘዙ። የምታዟቸውን እቃዎች በግልጽ ስማቸውን ዘርዝራችሁ እንዲሁም ደግሞ ፎቶ ካላችሁ ወይም የምትፈልጉት ዲዛይን ካለ ይዛችሁ ነው፣ እኔ ጋር ከሌለ ከሌላ ቦታ ፈልጌ አብሬ አደርሳለሁ ማለት ነው። እንዲሁም ደግሞ የፈርኒቸር እቃዎች ቴሌቪዥን፣ ፍሬጅ፣ ቀሳለ ማንኛውንም እቃ ብታዙ እዚህ ጃማ ላይ ያለ ከሆነ አብረን እንወስዳለን ማለት ነው ከነሱ ከራሳቸው ጋር የፈርኒቸር እቃ የምትፈልጉ ከሆነ ፈርኒቸር የሚሰሩ ሰዎችን በራሳቸው የሚሰሩበትን ዋጋ እነሱ እናገናኛቸዋለን። ከዛ እናንተ ዋጋ ተነጋግራችሁ ጨርሳችሁ በራሳችሁ ከተስማማችሁ አብረን እናደርሳለን ማለት ነው። እንዲሁም ደግሞ ሌላ የምትፈልጓቸው እቃዎች ካሉም ከኛ ውጭ የሆኑ እኛ ጋር የሌሉ እቃዎች ካሉ እነዛ ያሉበትም ቦታ እናገናኛችሁና እናንተ ራሳችሁ ተነጋግራችሁ በዋጋ የምትስማሙ ከሆነ አብረን ጭነን ወደ የምትፈልጉት ቦታ እናደርሳለን ማለት ነው እና የዛሬው ቪዲዮ የእቃዎች ዝርዝር ይህን ይመስላል። በዛ ላይ ደግሞ የምታውቁት ሌላ የተለየ ነገር እዚህ ጃማ ላይ ወይም እኛ አካባቢ ያለ ነገር ማወቅ የምትፈልጉት ስለ ስራም ሊሆን ይችላል፣ ስለ ማንኛውም ነገር ኮሜንት ላይ አስቀምጡ። ከዛም በኋላ እኛ ኮሜንታችሁን ካየን በኋላ ጠቅላላ አድርገን በቪዲዮ የምንመልስላችሁ ይሆናል ማለት ነው እና በርቱ፣ ጠንክሩ በያላችሁበት ሆናችሁ ለመስራት ለመጠንከር አገራችሁ ላይ ደግሞ ገብታችሁ የተሻለ ስራ ለመስራት ሁልጊዜም በአረብ ቤት አይረጅም። መቸም እዚህ ከመጣችሁ በኋላ የምትሰሩትን ስራ አስባችሁ ከዛ ሀገራችሁ ላይ ገብታችሁ ማንኛው ስራ ያዋጣል የሚለውን በደንብ አጣርታችሁ ለመስራት ያብቃችሁ። እንደኛ ማለት ነው። ኢንሻአላህ ከሰራችሁ፣ ከለፋችሁ ራሳችሁን ማስተዳደር የማትችሉበት ምንም ምክንያት የለም። ሁላችሁም ለሀገራችሁ ያብቃችሁና በሀገራችሁ ላይ ስራ ጀምራችሁ ራሳችሁን ለማስተዳደር የምትበቁበት፣ ከቤተሰቦቻችሁ ጎን የምትኖሩበት በቃ ደስተኛ ሆናችሁ ኦፎይ ብላችሁ የምትኖርበትን ህይወት አላህ ያመቻችላችሁ አጭር ጊዜ አላህ ያድርግላችሁ ምክንያቱም ረጅም ጊዜ መቆየቱ አይደለም ቁም ነገሩ አላህ ካሳካላችሁ እና ከረዳችሁ በአጭር ጊዜ ህይወታቸውን መቀየርና ማስተካከል ትችላላችሁ አንዳንድ እንቅፋቶች ከሌሉ በስተቀር እሱ ረጅም ጊዜ መቆየቱ አይደለም ወሳኙ ነገር እና አላህ እቅዳችሁን ሀሳባችሁን በአጭር ጊዜ አሳግቶላችሁ ለሀገራችሁ በቅታችሁ በሀገራችሁ ላይ ስራ እየሰራችሁ ራሳችሁን እያስተዳደራችሁ ዘና ብላችሁ ከቤተሰቦቻችሁ ጋር የምትኖሩበትን ህይወት አላህ ቅርብ ያድርግላችሁ ኢንሻላህ አላህ ብያላችሁበት ሰላም ያድርጋችሁ ቪዲዮ ሲረዝም ለእኔ ብዙ ስለማይሄድልኝ ኔትወርክ ማለት ነው ሸበካ ብዙም አይሰራም እዚህ እኛ አካባቢ ጃማ ማለት ነው። ያው በረብሻው ምክንያት በአንዳንድ ነገር ምክንያት ብዙም አይደለም። በዛበዛ አጋጣሚ የሪባን አበባ እንደሚሰራ ነገር ያቸዋለሁ። ይሄ የመጀመሪያ ስራዬ ነው በቦክስ የሰራሁት ማለት ነው። ለጠረጴዛ የሚሆን አያምርም? በጣም የሚያምር የሪባን አበባ መስራት ትችላለህ ወይ ማለት ነው ማዘዝ ትችላለህ። ቪዲዮ ተቀርጾ እንዲላክላችሁ የምትፈልጉ እህቶችም ካላችሁ እናንተንም እናስተናግዳለን። ቪዲዮ ቀርጸ ለራሳችሁም ሆነ ወይንም ደግሞ ቪዲዮ እዚህ ዩቱብ ቻናል ላይ እንዲለቀቅ የምትፈልጉም ከሆነ እንለቃለን ማለት ነው። እና በእኔ በኩል ይሄን ይመስላል። በቀጣይ ቪዲዮ ኢንሻአላህ መቼ እንደምንገናኝ አላሁ ዓለም። ለማንኛውም ኢንሻአላህ እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ